ሀይሚ ቆንጆ ካንተ የምለየው ስላልወደድኩ ሳይሆን ስላልተረዳ ሀይ ነው በሚለው መታለ ዛሬ በርከት ያሉ ሌሎችንም ነገሮች እጀላችሁ መጥቻለሁ። ብሩቄ ሁለት መቶ ሀምሳ ኬ ገብቷል። ያንንም አስመልክቶ ጊፍት ሰዓት ተሰጥቶታል። ማን የሰጠው የሚለውን ነግራችኋለሁ። እንደዚሁም እንኳን ደስ አለ ቡራ የኛ ውድ ወንድም የሀይምዬ ንጉስ በማለት ደስታ እገልጽለታለሁ። በመጀመሪያ ግን ቲክቶክ ላይ ግብት ስል ቤተሰቦች ስቶሪ ላይ ፋሚሊዎቹ እንደ ድርድር ብለው አገኘኋቸው ጎን ለጎን በጣም ገረመኝና መጀመሪያ ሀይሜ ከዛ ብሩኬ መለኛው ሀብቴ ከዛ ግብት ብዬ ፖስት ያረጉትን ወይም መንሽን ያደረጉትን ለማየት ሞከርኩኝ። ለእናንተ ይዤላችሁ መጥቻለሁ። ያው መጀመሪያ ላይ ሀይሜ ስለሆነ ያገኘኋት ከሀይሜ ልጀምርላችሁና ከፍ እንዳልህ የሚገባ ስትወድቅ ነው በሚል የሚያሌክሲ ሞድ አርጋ ለፍኮር ሳው አንድ ሰው ከፍ ያለ ቦታ ከፍ ያለ ደረጃ እንደሆነ የሚያውቀው የሆነ ሲወድቅ ወይም የሆነ ችግር ሲደርስበት ነው። የሚወደውንም የማይወደውንም ሰው የሚለይበት ጭምር ማለት ነውና ብሩኬ ጋር ደግሞ ክፍት ሳረገው የብሩኬን የኔን መውደቅ በሚፈልጉ ፊት ከፍ አድርገኸኛል ላመሰግናለሁ አምላኬ፣ በማለት ነው እንግዲህ ያየሁት ማለት ነው። ደስ ብሎኛል። ከዛ ቀጥዬ ወደ መለኛው ጋር ስገባ ስለ ሁሉም ነገር እግዚአብሔር ይመስገን ይላል ማለት ነው። የሀብቴን ስከፍተው ደግሞ በጣም ነው ያሳቀኝ፣ ያዝናናኝ። ቃላቱን ለመጠቀም ትንሽ እየከበደኝ ቢሆን ግን ደግሞ እናንተም መስማት ስላለባችሁ ይችላችሁ መጠቻለውኝ እና ቅኔው ለገባችሁ ይገባችኋል። በቅኔ እየሸነቆጧችሁ አንዳንድ ሰዎች ማለት ነው። ምን ይላል መሰላችሁ? አሳማ ሲጠግብ ባፉ ይጸዳዳል በሚለው ልጨርሰው። ምክንያቱም ቃሉ የተጠቀመው ሀብቴ ማለት ነው። ትንሽ ይደብራል እና ይጸዳዳል፣ ባፉ ይጸዳዳል ስላችሁ ያ ሶሪ በእንግሊዝኛ አልነግራችሁ ነበር እንዲ በአማርኛው ያ ራ ል ኦይ ኔ እኔ መጠቀም ስላልፈለግኩ ነው። በነገራችሁ ላይ ይጸዳዳል በሚለው ውሰዱልኝ እና አራቱም በአንድ ላይ ተደርድረው ርዕሳቸው ወይንም ሜንሽን ያደረጉት ነገር ሁሉም የተሰማቸው ስሜትና አሁን እየሆነ ያለውን ነገር ነው። እውነት ለመናገር ያው የሀይሜና የበሮኬ ትንሽ ነገሩ ስለተስተካከሉ መሌ ፈጣሪውን እያመሰገነ ሲሆን ሀይሚዬም ደግሞ ደሞ በወደቀችበት ሳል ላይ ከፍ እንዳለች በቃ በደንብ ገባት። እንገባቷለል ያለችበት ቦታ ትልቅ እንደሆነ ከፍ ያለች እንደሆነች በደንብ ተረድተዋለች። ብሩኬም ተመሳሳይ ፈጣሪውን እያመሰገነ ነው በተፈጠረው ነገር። በቃ ሰው የሱን ውድቀት የሱን አለመነሳት ብዙ ነገር ተብሏል። በዚህ በአንድ ወር ውስጥ ከምናምን ሁለት ወር በሉትኝ፣ ብዙ ነገር ተደርገዋል፣ ብዙ ነገር ተብለዋል። እኛም ደግሞ ትናንትና ሲናገሩ ሁላችንም አልቅሰናል። ግማሾቻችሁ የሚለያዩ መስሏችሁ ተሰጥቷቸዋል ግማሾቻችን ደግሞ የደስታ እንባ ነው ያነባ ነው። ምክንያቱም ሀይሚዬ ለብሩኬ የቤት ስራ ነው የሰጠችው እንጂ ትናንትና ብዙዎች እንደው ሀይሚ ከሀገር ልትወጣ ነው። በቃ ልትሳፈር ነው። ልትሄድ ነው። ሁሉም የራሱን የመሰለውን ነገር እየተናገረ ነው። ነገር ግን ሀይሚዛ ጋር ስትናገር ሰምታችሁ ከሆነ ማለት ነው እኔና ብሩኬ ለመበሻሸቅ ነው ያደረግነው አለች። በቃ ይሄ ማለት እኮ ተጣልተናል፣ ፍቅራችን ወቶልናል፣ መለየት አለብን የሚለው ደረጃ ላይ አይደለም የደረሱ ገባችሁ። ስትሄድ ደግሞ ስስማ ዋይታችሁ ከሆነ ማለት ነው በጣም የሆነ ትልቅ መልእክት አለው። እኛ ሴቶች በጣም ብልሃተኞችና ስማርትናን ስላችሁ በምክንያት ማለት ነው። እዚህ ጋር ሀይሚ ሳመቹ ብሩኬን ማለት ለሊቱን አይተኛም። ትናንትና ተከትሏት ነገሩን ካልፈታ ለሊቱ ሙሉ ሲገላበጥ ነው የሚያድረው። አይተኛም። ገባችሁ? ብዙ ነገሮች አሉና። አሁን ብሩኬ እንግዲህ ያው ነገሮች እስካሁን ተፈተዋል። ለእኛ ደግሞ ማታ ቪዲዮ ይለቀቅልናል። ለብሩኬም የሚገርም ጊፍት ሰዓት ተሰቶቷል። ያው የሚሆነው ከሀይሚ ነው ገባቸዋል። ሀይሚዬ ናት ሁለት መቶ ሀምሳ ኬ ስለገባ አልፏል። እውነት ለመናገር ትናንትና ነው ሁለት መቶ ሀምሳ ኬ ገባው። ዛሬ ሁለት መቶ ሀምሳ አንድ ኬ ነው። እና በጣም ደስ ብሎኛል ሀይሚዬም። ይህም ጉዞዋ ወደዛ ነው። ሁላቸውም እና በረታታቸው የተሻለ ደረጃ ደርሰው ይመጡልናል ብለን ተስፋ እናረጋለን። ሲቀጥል ዳኔና ሶሲ ያው ዳኒ ሶሲን ይቅርታ እያላት ነው። ይቅርታ ተቀበይ፣ በቃ እረሙንም ተናግሯል። እኔ በሰዓቱ እብድ ነኝ ስላበድኩ ነው በቃ ይቅርታ፣ ጓደኛ ብሎ እረሙን ይቅርታ ጠይቋል። ሶሲንም ይቅርታ፣ በቃ ከዚህ በኋላ ተቀይር ያለው ሀይሚን ብሩኬድ የሚል ዳኒ አይደለሁም እያለ ነበረ። እዚ ጋ ደግሞ ቦስ ጋር ስመጣ ቤተሰቦች ማለትም በኪዱ ጋር ስመጣላችሁ ትናንት የተናገረው ነገር አለ በእኔ እና በሀይሚ መካከል ያለውን ነገር ወደ ውጭ አላወጣንም፣ ይፋ አላደረግንም። በቃ ሀይሜን አትጫናት እያለው ነበረ ለሚፍታህ ማለት ነው። ያ ማለት ግን ብዙዎቻችሁ ሌላ ስሜት ነው የሰጣችሁ ገባችሁ? ሀይሚ እውነትም ብሩኬን እንለይ፣ በቃ ማለት መሰዳደብ የለብንም በፍቅር መላየት አለብን ብላ ስትሄድ በቃ ነገሮች ወደዛ ወደ ቦስ ምናምን ያመዘነባችሁ ነው የመሰለው። ኖ ኖ ኖ ኖ። ሀይሚ እዚህ ጋር የምትወደውንና የሚወዳትን ሰው ትታ ለሁለት ቀን የተዋወቀችውን ሰው ተከትላ እንደማትሄድ ነው የሚነግራችሁ። እንደገና ደግሞ ከሀገር ልትወጣ ነው ልትሳፈር ነው ለምትሉ ሰዎች ማለት ነው ከወጣ ከብሩኬ ጋር ትወጣለች። እሱም ደግሞ ከዚህ በፊት ቃል ስለተገባቡ ሀይሚ ሰምታችሁ ከሆነው ሁለት 150 ስገባ እኔም 200 ስገባ የሚገርም ቦታ ከሀገር ውጭ ወስድሃለሁኝ፣ ዱባይ የወሰዳት ጊዜ ብላለች። ብሩኬም ደግሞ የሚገርም የምትፈልጊው ቦታ ወስጄ አዝናናሻለሁ ብሏታል። ከወጡ ከሀገር ከወጡ አንድ ላይ ነው የሚወጡት እንጂ ብቻቸውን ትታ ብሩኬን ትታ እሱም ደግሞ ሀይሜን ትቶ የትም አይሄድም። የጀመር ትናንትና፣ እንደውም ትልቅ መልእክት ነው አይታችሁ ከሆነ አንደኛ ብሩኬ ላይ የተደረገው እያንዳንዱ ሶሻል ሚዲያ ላይ የሆነ ያለው በጣም ነበር የሚደብረው ሁለተኛ ሀይሚም ተናገረች ብሩኬን ስነኩብኝ አልወድም እኔንም ስነኩኝ ብሩኬ አይወድም ገባቸው አይደል ያላለቀ ፍቅር የታመቀ ፍቅር ግን እልህ ተገባብተው አለመረዳዳት አለመግባባት አለመደማመጥ ይሄ ደግሞ የወጣቶች የማንኛውም የወጣቶች ጸባይ ነው በተለይ ደግሞ ትልቅ ሰው ወላጅ ወይንም አባት እናት አጠገባቸው ከሌለ የሚመክራቸው ቀን በቀን ከራሳቸው ጋር እንደዚህ የሚጣሉ ከሆነ ያው ትልቅ ሰው ያስፈልጋቸዋል፣ የሚመክራቸውና የሚዘክራቸው። እና በዚህ ሽምግልና ላይ እንግዲህ ታውቃላችሁ ቦስ፣ ሁለቱም ቦስ ነው። ደግሞ ስማችሁ ሚፍታ በጣም ለፍቷል። አሁንም ደግሞ ኪዱን በቃ ከዩታችሁ፣ ወደድህም ጠላህም፣ ቀጥ ብለህ ትወጣለህ ብሎታል። በቃ መውጣት ግድ ነው። እኔ መጀመሪያም ተናግሬያለሁ። ዛሬ የምትመጡ ነገ ሀይሚን ብሩኬ ማርሽ ቀንጥረው ይጥሏችኋል። እነሱ ተለያይቶ የማይለያዩ ሰዎች ናቸው ብያለው። ተናግሬ ያለው ገባችሁ አይደለ? ዛሬ ለብሩኬ የሚገርም ስጦታ ሀይሚዬ ይዛ፣ ሀይሚም ደግሞ ሶሪ፣ ብሩኬም ደግሞ እሷን አስረድቶ የተፈጠረውን ነገር ሙሉ ለሙሉ ነግሯትኝ፣ ይቅርታ ጠይቋትኝ፣ አብረው ሀይሚ ቻናል ላይ ቪዲዮ ይለቀቃል። ለቤተሰቦች ሁላችንም ተስፋ ነው። እንድታሱ፣ እንድትገፉ፣ እንድትጨነቁ አልፈልግም፣ በጭራሽ ማለት ነው እና ምክንያቱም ነገሮች ቦታቸውን ስለያዙ፣ ሀይሚን መልክት ነው የሰጠችው። የቤት ስራ ነው የሰጠችው ለብሩኬ። በቃ እኔ ከኒክ ያለው ነገር ሁሉም ነገር ተስተካክሏል ብላ የቤት ስራ ነው የሰጥችው የቤት ስራውን ደግሞ ብሩኬ መስራት የሚጠበቅበት፣ ሌላ ምንም ነገር የለም። ቤተሰብ የሚያስከፋ የሚያስለቅስ የለም። ካለቀሳችሁ ደግሞ ያው ከባለፈው ከመጡበት አንጻር የትናንትናው ስታዩ ደስ ስለሚላችሁ እንጂ ስለከፋችሁ መሆን የለበትም እና በተለይ በጣም የሚያለቅ ሽሞች ነበር ኮሜንት ላይ ስታስቀምጦ የነበረ ነበረውና ፕሊስ፣ ከቻላችሁ የሚያለቅስ ኢሞች አታስቀምጡ። ዩቱብ ያጠፋዋል፣ ሲጀመር አይቀበልም። እንደዚህ አይነት ነገሮችን ኢሞች ከጻፋችሁ በኋላ አንድ ሁለት ኢሞች ነው ዩቱብ ላይ ሲጀመር የሚፈቀደው። ሲቀጥል የሚያስለቅስ ነገር የለም። እኔም ነግሬያችኋለሁ በቪዲዮ ላይ የዚህን ያህል የሚያስከፋ የሚያስለቅስ ነገር የለም። እንዲያውም ተስተካከለ ነው ወይንስ ደግሞ መስተካከሉን እናንተ አልፈለጋችሁትም? እኔ እንደዛ ነው ስሜቱ የተሰማኝ። በቃ ሀይሜ ነገሩን ተወች። ሁሉም ነገር ሀይሜ ነበረች። በጣም እልህ ውስጥ የገባችሁ እየተበሻሸቁ ያሉት ብሩኬን ብሏችኋል አይደል? ከቦስ ሊያስታርቃችሁ ሚፍታ ሊያስታርቃችሁ የመጣ ጊዜ በሁለተኛው ቀን ምናምን በቃ ተዋት ሀሳቧን፣ እኔ ተረድቸዋለሁ ምን እንደፈለገች እኔ አቃለሁ አለ አስተውላችሁ ከሰማችሁ ይሄ ማለት ምንድን ነው? ሀሳቧ ብሩኬን ለማብሸቅ እንደሆነ ተረቶታል። በቃ የሆነ የተወሰነ ጊዜ ልጠብቃት፣ ነገሩ እሷ እንደፈለገችው ሲሆን ይስተካከላል አይነት ነው። በቃ ተስተካክሏል፣ ምንም የሚያጨናንቃችሁ ነገር የለም። በዚህ ሁለት ሶስት ሳምንት ምርጥ ምርጥ ሰርፕራይዝ ይዛችሁልን እንድትመጡ እንፈልጋለን፣ ለተጎዳው ልባችን ብሩኬና ሀይሚ ማለት ነው። ሁለታችሁ አንድ ላይ ሆናችሁ ሊንዱንም ኪዱንም በስርዓት በጸባይ አሰናብታችሁ ልክ እንደ ሶሴና እንደ ዳኒ ሁለታችሁ ብቻ መታችሁ ቪዲዮ እንድሰሩ እንፈልጋለን። የተመቻቹሁ ላይክ አርጉ ቤተሰቦች፣ ኮሜንት ላይ አስተያየት ብቻ አስቀምጡልኝ ፕሊዝ። ሰወዳችሁ ባባይ